ሰላም ሰላም እንዴት ናችሁ የዩቲዩብ ቤተሰቦቼ፣ ባላችሁበት ሁሉ ሰላማችሁ ይብዛልኝ። ይህ የሁለገብ ቱቶሪ የዩቲብ ቻናል ነው ሁልጊዜም የምትከታተሉት ማለት ነው። ዛሬም ደግሞ እንግዲህ ይዤላችሁ መጥቻለሁ። ባለፈው ያየናቸው የገክ ዝርያዎችን ከስከ ገ ያሉትን የገ ዝርያዎችን ክፍል ሁለትን አይተን ያቆም ነው። ዛሬ ደግሞ በክፍል ሶስት ጎራ ብዬላችኋለሁ። ስለዚህ የዛሬውንም ክፍል ከጅማሬው እስከ ፍጻሜው እንድትከታተሉኝ የሁልጊዜም ጥብቅ ማሳሰቢያ ነው ማለት ነው። በባለፈው የገዝርያዎችን ያየ ነው ባለ ሶስት፣ አብዛኛዎቹ ባለ ሶስት ናቸው። አንዳንድ አልፎ አልፎ የተጨመሩ ባለ አራት አሉ እንጂ አብዛኛዎቹ ባለ ሶስት ቃል ናቸው ማለት ነው። ማለት ሶስት ፊደል በአንድ ሲሆን አንድ ቃል ይመሰርታል ማለት ነው። እንደዛ ናያየ ነው። ዛሬ ደግሞ የምናየው ሶስትና ከዚያ በላይ የሆኑ ቃላቶችን እስከ ስድስት እስከ አምስት ያሉ ፊደላቶችን ባንድ በማዋሃድ ቃላት መስርተናል ማለት ነው። እነዚህን እንግዲህ ከጅማሬ እስከ ፍጻሜው በአንክሮ እንድትከታተሉ ለማሳሰብ ወዳለሁ። ስለዚህ ቀጥታ የዕለቱን ክላስ እንጀምራለን። እሺ፣ የመጀመሪያው የሚሆነው ምንድ ነው ግድግድግዳ ይላል። ግድግዳ ብላችሁ ለመጻፍ ስትፈልጉ እንደዚህ ትጽፋላችሁ። ከዛ ግን ግን ባ ታ ግንባታ፣ ግንባታ እሺ፣ ግንባታ ይላል። ከዛ ግምገማ፣ ማ ግምገማ፣ ግምገማ እሺ። ከዛ ግብርና፣ ግብርና የሚለውንም በዚህ መንገድ እንጽፋለን። ከዛ በመቀጠል ግ ብዣ ግብዣ። የዠዘር ብዙ ጊዜ መሰረትባቸው እና እዚህ ጋ መጨረሻው ላይ ያለው የገዘር ነው። ግም ጃ፣ ግምጃ ግምጃ ቤት ምናምን እንላለን አይደል? ብዙ ጊዜ በተለይ በድሮ ጊዜ ቤተመንግስት ላይ ግምጃ ቤት ምናምን ያሳ ግጭቶች ግጭቶች ቬሪ ናይስ። ከዛ ግስጋሴ ግስጋሴ ማለት በቃ ወደፊት በምትሄዱበት ላይ ፍጥነት ማለት ነው፣ ግስጋሴ በጣም እኮ ነው የፈጠነው ስንል በጣም ገስግሷል እንላለን። ግንዛ ግንዛቤ በዚህ መንገድ እንጽፋለን ግንዛቤ የሚለውንም ከዛ ግም፣ ይቅርታ ምን ለማለት ነው እዚህ ጋር ግም፣ ግምጃ የሚለውን ለመድገም ፈልጌ መሰለኝ። እሺ ጉንዳን ይላል፣ ያኛው ጉንዳን። ጉዳዮች ጉዳዮች ጉዳዮች። ገብርኤል ገብርኤል ገብርኤል። ገልጸዋል ገልጸዋል ገልጸዋል ገልጸዋል ደገምኩት አሁንም ገልጸዋል እሺ ከዛ በመቀጠል ጎ ጃም ጎጃም ጎጃም ብለን ስንጽፍ እንደዚህ እንጽፋለን ጎንንደር ጎንደር ጎጃም ጎንደር ጎንን ደሬ ከዛ ጎ ዘ ጎ ዘ ጎ ዘ ጎ ዘ ጎ ዘ ጎ ጎን ባሳ ጎን ባሳ ጎን በስ ብሎ መሄድ ማለት ነው። ጎን ባሳ ከዛ ጎላ ጎል ጎላ ጎል የሚባለውን አዲስ አበባ ላይ ታውቁታላችሁ ወደ

ጎፈ ጎፈሬ ይሄ ጎፈሬ እንደዚህ ነው የምንጽፋ። ጎፈሬ እጅ ጽሑፌ እንደታያችሁት ጎፈሬ። እሺ ከዛ ጎጠኛ ጎጠኛ ጎጠኛ። ከዛ ጎን ጎንጨ ጐንጨት ጐንጨት አርግ ትንሽ እንሌለ እንጠቀመዋለን። ይህን ቃል ጐንጨት ወይም ደግሞ ጐነጨ ጎር ጎራ ጎርጎራ የሚባለውን ጎንደር አካባቢ ታውቁታላችሁ። ጎርጎራ ጎርጎራ። ከዛ ጌት ነት ጌትነት ጌትነት የሚለውን በዚህ መንገድ እናስተካክላለን። ከዛ ጎመ ጎመ ጀ ጎመጀ ጎመጀ ግፈ ግፈኛ ግፈኛ። ከዛ ገን ገን ገነፈለ ለማለት ነው። እዚህ ጋ ዛሬ ትንሽ ስህተቶችን አብዝቻለሁ። እቺ ነ ነው የምትሆን እሺ። ይኸው እንደዚህ ነው። ገነፈለ ገሰ ገሰ ብለን በዚህ መልኩ እንጽፋለን። እንግዲህ ለዛሬ የነበሩን ክላስ የነበረን ክላስ ይህን ይመስላል። ቀጣይ በሌላ ቪዲዮዎች እንገናኛለን። የገ ዝርያዎችን እዚህ ላይ እናገባደድና ቀጣይ በጠ ዝርያዎች ነው የምንገናኘው። እንግዲህ የጠ ዝርያዎች ምን ያክል ክፍል እንደሚወስዱ አይ ቲንክ ከሁለት ያላነሰ ክፍል ይወስዳሉ ብዬ አስባለሁ። እነዛን በደንብ ይዤ ላችሁ እመጣለሁ። እስከዛ ግን እናንተ የሚጠበቅባችሁ ሁል ጊዜም ቢሆን ወደ ኋላ ያሉትን ቪዲዮዎች መለስ እያላችሁ በማየት ራሳችሁ ላይ እንድትሰሩ የሁል ጊዜም ማሳሰቢያ ነው የሚሆነው ማለት ነው። ምክንያቱም እዚህ ጋር ያለውን ፔን ስለማውቀው ስሜቱን ብዙ ልጆች አልቅ ሰውም ስለነገሩኝ ይህን ነገር እንድትረዱት ሁል ጊዜም በቃ ሁል ጊዜ ማሳሰባችኋለሁ። የሆነ ጊዜ ትጠቀማላችሁ። በደንብ ፎከስ አድርጋችሁ ተከታተሉ። እንግዲህ ለዛሬ የነበረን እንዳላበዛባችሁ እዚህ ጋር እንቋጨውና ቀጣይ በሌላ ቪዲዮ እስክንገናኝ ስለነበረን ቆይታ ከልብ እያመሰገንኩ የዛሬውን ክላስ በዚህ እንጨርሳለን። መልካም ቆይታ ይሁንላችሁ። መልካም ትምህርት። ባይ ባይ። ይመቻችሁ፣ ወንድሞቼ አመሰግናለሁ። ቻው